መጋቢት ሁለት ቀን በ1996 ዓመተ ምሕረት ሜክሲኮ አደባባይ ዋቢ ሸበሌ ሆቴል ፊት ለፊት የታክሲ ሰራው ትርምስ ጫጫታውና ግርግሩ ላስተዋለ ሰው ሰፈሩ ከባድ ሀዘን የሚንሰራፋበት የአንዲት ቁንጂት የወጣት ህይወት የሚቀጠፍበት የሰፈሩ ጫጫታ ወደ ተኩስ ትርምስ የሚቀየርበት አይመስልም ነበር። ሜክሲኮ አደባባይ የሀዘን ምሽት አሳለፈች። ወደ ቤቷ ለመሄድ ታክሲ ውስጥ በመግባት ላይ ያለች መስከረም የተባለች አንዲት ለግላጋ ጠይም ወጣት በተደጋጋሚ በተተኮሰባት ጥይት ተመታ፣ ወደ እናቷ ቤት ሳይሆን ወደማይቀርበት የዘላለም ቤቷ ሄደች። የተጎሳቆሉትና ሐዘን ያደቀቃቸው የመስከረም እናት በፖሊስ ቴሌቪዥን ፕሮግራም ላይ ቀርበው ልጄ የቤቱ ምሰሶ ነበረች፣ ረዳቴ ነበረች፣ ተስፋዬ ይጨልሟል ብለው ሲናገሩ ብዙ ሰው አንጀቱ በሐዘን ተበልቷል።